ስለ ቸርነቱ ስድብን ከፈሉት፣ ስለ ርህራዬው የሾህ አክሊል ሰጡት። ሐሞትና ከርቤ ሆምጣጤ ደባልቀው መራላስኩን ህጩ ጨክኖ ወደባቸው

ሐሙስ ለት ፋሲካን ሲበሉ ያመሹ ዓርብ ዕለት ተነስተው ከቶ ወደ ሸሹ። ቃል ገብተው ነበረ ላይ ከዱት መሃላ ድንግል ካንቺ በቀር ማን ነበረ ሌላ። ሁሌም የሚገርመኝ ግን ያ ሁሉ መከራ እንደዛ ሲሆን ከዛ ደግሞ ሐዋርያቱ ሲሸሹ ምን ሲሉ ዮሐንስን ምን አጸናው? ምንድን ነው የሚያስቀራው? ዮሐንስን እዛ ለነሱ ያደረገው ለዮሐንስ ያላደረገው ዮሐንስን እዛ ያስቀራው ነገር ምንድን ነው? እነሱ እንዲሮጡ እንዲበተኑ ዮሐንስ ንቅንቅ ሳይል ከመቤታችን ጋር እንዲቆይ እንዲያጸናው ነው ያደረገው። ባንተ ነው ባ ምንድን ነው ዮሐንስ ካራክተራይዘ ማድረግ ጌታ የሚወደው ደቀ መዝሙር ተብሎ ነው የሚገለጽ። ራሱንም በወንጌል የሚገልጠው ብዙ ጊዜ ስሙን አይጠቅስም። የሚወደው ደቀ መዝሙር የወደው የነበረ ነው የሚለው። ያው መቼም ጌታ ይህ አገላለጽ ለሌሎቹ ስፔሻል ያረጋል ለማለት እሱን ልነግረው ነው መጀመ ኢንፋክት ጴጥሮስ ጌታን አብልጦ የወደው የነበረ ደቀ መዝሙር ተብሏል። ያው ችኩል ነው፣ ፈጣን ነው ሌሎቹ ገና በታንኳ እስኪደርሱ ጠብቅ እሱ ዘሎ ገብቶ ምናምን ጌታን ለማግኘት በጣም ፍቅሩ እየተለየ ነው። ችኩልም ስለሆነ ነው። ኔማ ምናምን ብሎ በኋላ የተመለሰውም ለዛ ነው። ስለሚወደው በወይንት ካምስቱ ዘ ዮሐንስ ፓርት መወደድ በእግዚአብሔር ዘንድ እግዚአብሔር ስለሆነ ለየት ይላል። እንደኛ አይደል። ለምሳሌ እኔ ኤልያስን በጣም ነው የምወደው። ገጣሚያን ሁሉ ከሆነ በጣም ነው የምወደህ ማለት ነው። በቃ አስበልጣለሁ። ጌታ ይወድሃል ማለት ግን አንተ እሱን በእኩል መጠን የሰው ልጆችን በእኩል መጠን ለሚወደው መውደድ የሚበልጥ ምላሽ የሚበልጥ ሪስፖንስ ሰጥሃል ማለት ነው። ዮሐንስ የወደዳቸውን እስከ መጨረሻ ወደዳቸው። በቃ እስከ መጨረሻ ማንንም እግዚአብሔር ለእናቱና ለእግዚአብሔር ሁሉም እኩል፣ ግን ለዛ እኩያ መውደድ ብልጫ ያለው ምላሽ የሰጠ ሐዋርያ እሱ ገባ። ያንን የገለጸው በዚህ ሲን ነው። ምንም የተለየ ጄኔቲክ ሜካፕ የለውም። ምንም የተለየ ነገር የለውም። የተማረውን በተግባር ነው የፈጸመው። መጨረሻ ላይም ሽልማቱ የተቀበለውን መቤታችንን ፐርፎርም ስላደረገ ነው። አንደኛ ስለወጣ ነው። ሌሎቹ ላይ በተለየ መልኩ የተደረገም ጉድለት የለም። ለሁላችሁ ገለጫ ያስተማርኩ አደለ? የሚለው ለሁሉም ገልጦን ያስተማር ያበላለጠው የለም። በእርግጥ የሚስጢር ሐዋርያት የተባሉ አሉ። እሱ ደግሞ ቶፒኩ ሌላ ስለሆነ አናነሳው። የሚስጢር ሐዋርያት ማለት አሁን እኔም በሚስጢረ ተአምራቱ በሚስጢረ መንግስቱ በልዩ እውነቶች የተገኙ አሉ። ደብረ ታቦር ላይ እንደነበሩት እሱ ጉዳዩ ሌላ። ግን ሁሉንም በእኩል መጠን ለምሳሌ ደብረ ታቦር ቦሩ ላይ የተገለጠው ሁሉ ታች ላሉ ተገልጦ ለኤልዳድና ለሙዳድ እንደተገለጠው ሙሴ በላይ ያየው እንደሚባለው እና የቀረባቸው ነገር የለም። የእንትን ጉዳይ ገባረ ለምሳሌ ዛሬ እናንተ የምናደርገውን ቆይታ የቴክኒክ ባለሙያዎች እዚያ ያሉ፣ ላይቭ ደግሞ የሚከታተለው አለ። ውሎ አድሮ የሚከታተለው ኮንቴንቱ ነው፣ ዋናው መልእክቱ ነው። ዮሐንስ ግን በተለየ መልኩ ተገዛ፣ ለዛ ነገር ገባ። ሌላውን እንዲሮጥ እንዲፈለጥጥ ያስገደደው ምንድን ነው? ለምሳሌ ማርቆስ በዛ ሰዓት በጣም ልጅ ነበር፣ የ15 ዓመት ወጣት ነበረ። ሸማ አድርጎ ወዲያ ሲን የነበረ ሰው ሲኑን ሲያይ ነጠላውን ትቶ ራቆቱን ሮጠ ነው የሚለው፣ የገዛ ታሪኩን ሲጽፍ። ልጅነት ሊኖር ይችላል፣ ችኩልነት ሊኖር ይችላል። ጆሮ መቁረጥ የማልቆስ ሰይፍን፣ የሚያጠፉ ሰይፍ ይጠፋሉ። ያው ችኩልነት፣ የባህሪያዊ ጉዳዮች፣ እድሜያዊ ጉዳዮች ሊኖር ይችላሉ። ግን በመሰረታዊ ሀሳብ ደረጃ ከሁሉም የጎደለ ነገር ኖሮ አይደለም። ብቻዬን ትተውኛላችሁ ነው እንደውም ያላችሁ እረኛውን መታል መንጎቹም ይበተናል። በርግጥ ትንቢት ነበረው። ትንቢት አንተ ስለምታደርገው ትንቢት ይነገራል እንጂ ትንቢት ስለተነገረ አይደለም የሚሆነው የትንቢት ጫና አደለም፣ ያለ ስለሚሆን ነው ትንቢት የተነገረ። ደሪቨር ስትሩ ገባ። ስለዚህ የትንቢት ጫና አለ ልትልም አትችል። በራሷ አቅንቶ መግባት አለብኝ። ኢንፋክት ዮሐንስ ዘመድ ነበረ የካህናቱና፣ እንደ ጴጥሮስ አይነት ፈተና አልገጠመም። ማነህ ምንድና አልተባለ፣ ይታወቃል። ቤተኛ ነው። ያው እሱ ወንጌሉ ላይ ገልጾልናል። ቀጥ ብሎ ሲገባ የሊቀ ካህናቱ ዘመድ ስለነበር ግን እሱም ብቻ አይደለም። ፋክተሮቹ ሚኒማል ናቸው ነው የልብህ ነገር፣ መዘጋጀት፣ መሰጠት። በቃ ያገኝ ያገኝ እንዴ? እነ ኒቆዲሞስ አይበሱም እንዴ? ኒቆዲሞስ እኮ የሸንጎ አለቃ ነበር አይደለ? ባለፈው ሰባተኛ ሳምንት አልገን ያከበረ እንዲያውም የፈሪሳውያን መልአኮሙ ላይሁድ ነው የሚለው እኮ አይደለ? ዋሃሎ አሃዱ በዚህ ዘመድ ኒቆዲሞስ እንፈሪሳውያን መልአኮም ላይ ሁዲ የአይሁድ አለቃ እልቅናው በሶስት ነገር ነው። የዘመኑ ጄፍ ቤዞስ ነው ወንድሜ። በጊዜው እንዴ ጆሲፈስ ፍላቪየስ ሲጽፍ እኮ ለአስር ዓመት የኢየሩሳሌምን ሰው ምንም ምግቡን፣ ልብሱን፣ መጠያውን ስፖንሰር አድርጎ ማኖር የሚችል የናጠጣብታም ነበር በጊዜው ኦኬ። ባለስልጣንም ነበር። የሲንሃንድሪም አባል ነበር። የሸንጎ አባል ነበር። ህዝብ አስተዳዳሪ ነበር። መምህር ነበር። ረቢ ነበር። እና ከዛ ሁሉ ከመምህር ከጨለማ ትምህርት በግልጥ በመስከር እንዴ፣ ኦሪታችን እኮ አትልም ባለቤቱን ተከሳሹን አንጠታችሁን መጠየቅ ያለብ አተ መቼ ነው እንደዚህ የተቀየርከው? እስኪል ድረስ ከዛ በቃ ያገኛ ያገኘኛል ሳይል ፍጥጥ ብሎ ሄዶ ሐዋርያት በሸሹበት በቃ ሥጋውን መቅበራት በእንገነ ዘን መቀበል ፈልጋ ከዮሴፍ ዘአርማትያሱ ጥባቱን ኬታ መጣው በራሱ አደገ በክርስትናው የተማረውን መነዘሩ ዮሐንስም እንደዛ ነው ይሆን። እና የተማረውን ትምህርት በተግባር ገለጠው። በተሰጠው ነጻ ፈቃድ ቅድም እንዳልኩ ምርጫ ሰጣቸው። ጌታ ፍቅር ሰጣቸው፣ ትምህርት ሰጣቸው፣ ያለውን ሰጣቸው፣ ራሱን ሰጣቸው። ስለዚህ እሱ ደግሞ እናቱን ለመረከብ የሚበቃ ሆኖ በመስቀል የተገኘው በራሱ ይፈርት ነው ነው። ስሜ ዘካርያስ መዝሙር ይባላል። የምኖረው ግሸን ደብረ ከርቤ የዜማ ትምህርት እመራለሁ።

የክርስቶስ ህማም ከህክምና አንፃር እንዴት ነው የሚታየው? በጣም ጥሩ ጥያቄ ነው። እንዴት ነው የሚያልፍልህ? ይሄ እንደ ገላቲያ ሰዎች ብል ነው የሚሻለኝ። ምክንያቱም እንደ ሐኪም አናቶሚ ፊዚዮሎጂ፣ ፓቶሎጂ እንዳጠና ሰው ስለ ፔን ከሌላው በተለየ መልኩ ሳይንቲፊካሊ አንደርስታንድ እንደሚያረግ ሰው አይደለም፣ ህማማቱን ተርቴን ሳረገው የነበረው ነው ማለት እንዲያውም እንደነ መባጽዮን ዓርብ ዓርብ ደረትን እየደቁመዋል መዋል እንዳ አረጋዊ መንፈሳዊ ብን ብሎ መጥፋት ሰባ ዘመን እንደ ቁጹ ረገጽ እንደ ዮሐንስ እያለቀሱ መኖር የእኛ ድርሻ ነበረ ግን ልክን ይሄ ኦ አብዳን ሰባ ገላትያ እናንተ የገላትያ ሰዎች ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊት ለፊታችሁ ተስሎ ነበር ለእውነት እንዳትገዙ ማን አዚም አደረገባችሁ ነው የሚለው እኛ እንግዲህ እኔ አዚም የተደረገብኝ ሰው ነኝ ብዬ ነው ማስበ ምክንያቱም በህክምና ቋንቋ አንዱን ሴግመንት ብቻ ነው ለምሳሌ አሁን ኢቨን አሁን ለምሳሌ ከወንጌላውያን አንዱ ዶክተር ነው ታውቃል። ዶክተር ቅዱስ ሉቃስ ሲጽፍ ፐርቲና በቃ ያስታውቃል፣ በቃ ሐኪም እንደጻፈው። አሁን ለምሳሌ ሃይ ግሬድ ፊቨር ምንለው አሁን ከባድ ንዳድ እና ሌሎቹ ዝም ብሎ ፊቨር ነው የሚሉት፣ ሃይ ግሬድ በከባድ ንዳድ ታማ ነበር ይላል፣ ካራክተራይዝ ያደርገዋል። ፔኑን ራሱ ለምሳሌ ጌታ በጌቴ ሴማኒ ሲጸል የሉቃስ ወንጌል 22 ላይ ምታነባዋለ፣ ቁጥር 41 እስከ 45 አካባቢ ላይ ሲጸል ይሄ ጽዋ ከኔ ትለፍ ሲል በታላቅ ጭንቀት ይጸልይ ነበር፣ በታላቅ ፍርሃትም በጋርም ይጨነቅ ነበር ይላል። ይሄንን አልጻፉትም። ሙሉ እንግዲህ ጭንቀት ራሱ ሳይኮሎጂካል ፔን እንደሆነ ስለሚረዳ ነው ጌታ የታመመው ህማማት። ብዙ ጊዜ ፊዚካሉን ነው የምንቆጥረው። እኛ ሄልዝ እንዲፋይን የምናደረገው ነገራችን ላይ የደብሊዎቹ ስታንዳርድ ዴፊኒሽን ኦፍ ሄልዝ ኢትስ ኮምፕሊት ስቴት ኦፍ ፊዚካል ሜንታል ኤንድ ሶሻል ዌልቢንግ ነው። እና ፊዚካል ሄልዝ አለ ሜንት አል፣ አለ ሶሻል አል። ዛ አዳም ሶስቱንም ጤና ነው ያጣ። ፊዚካሊ ህማምና ሞት የሚያበቁበት ሾህና ሚካኤል የተባለ እሱ ተናርጓል፣ ወደዛ የሚያጋድን ሆነ፣ ለኃጢአት የሚያዘነብል ሆነ። ሜንታሊ ሳይኮሎጂካሊ በጣም ተጎድቷል አደለ? ለእግዚአብሔር ነው ያህል ጌታ ገነት ያህል ቦታ ተለዛው በገዛ ሚስቱ እሱ ሱ ሁሉ ረብሾታል፣ ሾታል። ሶሻሊ ደግሞ ከማህበረ መላእክት ተጣልቷል፣ ተጣልተውታል ነው እሱ በቤተልሔም አንድ ላይ እስከ መሰግኑ ድረስ ሰላም ወርዶ አራዊት ቋንቋቸውን የሚሰማ እሱ ራሱ ስም የሰየመላቸው አራዊት አውሬ ሆነውበታል። ከማህበር አራዊት፣ ከማህበር እንስሳት፣ ከማህበር መላእክት፣ ከማህበር ሰው ጋር ተጣልቷል። ያንን ሊያከመው የመጣ ሐኪም ደግሞ የእሱን ህማም መውሰድ ስለነበረበት ፊዚካሊ ተገርፏል፣ ታሟል። ሜንታሊ ደግሞ በወዳጅ መከዳትን በይሁዳ ባዳ ነው 38 ዓመት ተነስ አልጋን ተሸክመ ሄድ ባለው በጥፊ መመታትን ካልነገስክ ብሎ አንቀውስ ይዙት የነበሩትን ስቅሎ ስቅሎ ስቀለው ስቀለው በሚል ይሄ ሁሉ ህመም ሳይኮሎጂካል። እንደው ከአንተ ጋር ካልቆምኩማ አልከዳህም ሌሎቹ ቢከዱህ እንኳን ብሎ ሌሎቹን እንትን አድርጎ ማለት ነው። ከሱ አሳንሶ ሌሎቹ እንኳን ቢከዱ እኔ አልከዳህም ብሎ በሰዓታት ውስጥ ሲከዳው ጴጥሮስ ዞር ብሎ አየው። ማለት እኮ ፔኑን አስቡ። ይሄ እሱም ብቻ ሰው ንቶፖ ብዛት ደግሞ ጭንቀታችንን ጭንቀቱ አድርጓል። ራሱ ኢሳያስም እኛንን እንጂ የተከለለብን እኮ ብለውታል። ተጨነቀ ተሰቃየ የሚላል ቁጥር ሰባት ላይ ጭንቀት እና ደግሞ እንዳልኩ በታላቅ ፍርሃትም ሲያጣጥር ነው የሚለው። የሚገርም ሉቃስ ሲያጣጥር ይጸልይ ነበር። እዛም የሚያበረታው መልአክ መጣ ይለና፣ በግንባሩ ላይ የወረደው እንደ ደም ነጠብጣብ ነበረ። ዝም ብሎ አይደለም እንደ ደም ነጠብጣብ ነበር። ያለበትን ሐኪም ስትሆን ነው የምትረዳው። ሄማቶድሮሲስ ይባላል ይሄ በሽታ በዚያ ዓለም ታሪክ ከ12 እስከ ሰዎች ላይ ብቻ ነው ያጋጠሙ። በጣም ኤክስትሪምሊ ሬር ኬዝ ነው። በታሪክ ፕሮሚነንት የሚባሉት ታሪኮች የጌታና ይሄ ሊዮናልዶ ዳቬንቺ ከጦርነት እየተመለሰ ያለ አንድ ታዋጊ ላይ አየሁ ያለው ብቻ ነው። እንዲህ በደንብ ሪካርዶ የተደረገ ያለው በጣም ኤክስትሪም የሆነ አንግዛይቲ፣ ኤክስትሪም የሆነ ጭንቀት ከፍተኛ ሳይኮሎጂካል ስትረስ ውስጥ በገባ ጊዜ አንድ ሰው የላብጤዎቹ ካፒላሪስ ወይም ደግሞ የደም ስሮች ይበጣጠሳሉ የሆነ ኬሚካል ኬሚካል ሪሊዝ እና ይበጣጠሳሉ የጥቃቅን ደም ስሮች መበጣጠስ ደሙን ቀጥታ ወደ ላብጤዎች እንዲገባ ያደርገውና ስታልብ ወይም ሲያልብ ደም ነው ያለብኝ ይሄንን ነው የገለጽ ምን ያህል የኛን ጭንቀት እንደወሰደ በሚያሳይ መልኩ ሉቃስ ገልጾታል እንግዲህ እኛ እንግዲህ በሉቃስ አሰረፍ ነው የተከተልን ዶክተሮች እናስበዋለን ወይ አንድ ነገር የሆነ ነገር ውሰድ ለምሳሌ አሁን ለምሳሌ የሸዋክሊሉ አሁን በጣም ፌመስ የሆነ የህማማቱ ኮንትን ነው። የሸዋ ክሊሉ ባይዘዌ አንድ ተክል አለ። የስነ ተክል ባለሙያዎች እንደው እዚህ ላይ በደንብ ቢያብራሩ ጥሩ ነው። ዚሲፐስ ክሪስቲ ምናምን የሚባል ረሳሁት እና የደ ሲሪያን ክራይስት ቶርን የሚባላል እና ልክ የሸዋ ክሊል የሚመስሉ ሲበቅል ራሱ እና የእጽዋት ባለሙያዎች እሱ የሚስማር ሁለት እጥፍ ሶስት እጥፍ አይነት ጥንካሬ ያለውን እሱን ጎንጉ ነው ያው ድርሳነ ማህያው ላይ ወደ ሰባ ሁለት ቁስሎች እንዳሉ ስለሚገልጽ ሰባ ሁለት እሱን የመሰሉ አለው። እና እሱን ብቻ አይደለም ዝም ብሎ ማስቀመጥም አይደለም በትር ፕሬስ እያደረጉት ነበር። የሚገርምህ እዚህ ፊትህ እና እዚህ አካባቢ ላይ ነርቭ አለ፣ ትራይጀሚናል ነርቭ የሚባል እና እሱን በቀጥታ ነው የሚያገኘው። ትራይጀሚናል ኒውራልጂያ የሚባል ህመም አለ። እና ያንን ነው ሲቀበል የነበረው ጌታ እና ትራይጀሚናል ኒውራልጂያ ማለት በቃ ሊትራሊ ያንን ህመም የሚታመም ሰው ሲገልጸው በቃ ፊትህን በሳለ ቢለዋ ያለማቋረጥ እንደመቆራረጥ ወይም ደግሞ በተለያዩ መርፌዎች እንደመበሳሳት ነው የሚቆጠሩ። ነርቭ ስፒኪንግ ኦፍ ነርቭ፣ ጌታችን የተቸነከረበት ችንካሩ ሚዲያን ነርቭ ያለበት ቦታ ነው የተቸነከረው። እግሮቹም እንደዛው ናቸው። በቀላል ኤግዛምፕል ሳስረዳ ዝች የሆነች አልናር ነርቭ የምትባላለች የሆነ የጠረጴዛ ጠርዝ ችንካሩን ሲነካ የሚሰማ ስሜት አለ እና ይሄን ያህል ያለው ነው። ቅድም ሐሞት ኮምጣት የመጣጣቱ እና ተጠማው ማለቱ ጀስት ተጠማው ብቻ አይደለም። ሃይፖቮሊሚክ ሾክ ሾክ የሚባለው ስቴት ታውቀዋል። በተለያየ መንገድ ይመጣል። አንደኛ በጣም ብዙ ውሃ ከሰውነት ሲወጣ የሚመጣ እንትን ነው። እንግዲህ ጌታችን 6666 ግርፋት ሲገረፍ እንደ ውሃ ፈሰስኩ የሚል ትንቢቱ ተፈጸመ። የዳዊት እንደ ውሃ ፈሰስኩ፣ ልቤ እንደሰም ሆነ፣ በአንጀቶች መካከል ቀለጠ፣ ኃይሌ እንደገል ደረቀ ምላሴ ከትናጋ የተጣበቀ። ዝም ብለን ነው ምን ደግሞ ክሊኒሽያን ስትሆን ትረዳዋል። ሃይፖቮሊም ሾክ ውስጥ ውሃ የሚባል ነገር ስለማይኖር አራት ነገር ይከሰታሉ ይላሉ የእኛ ሳይንስ ሰዎች። አንደኛው ልብህ የሌለ ደም ይረጫል፣ ስለዚህ በጣም በከፍተኛ መጠን ይመታል። ሁለተኛ ኮላፕስ ታደረጋለ። ሃይፐርቴንሽን ማለት የደም ግፊት አለ፣ ሃይፖቴንሽን ይባላል ተቃራኒ። ውሃ ስለማይኖርህ መቆማችን ነው፣ ፌንት ታደረጋለ፣ በየቦታው ትወድቃለ። ሶስተኛው የሽንት መጠኑ ዩሪን አውትፑት ይቀንሳል። አራተኛው የመጨረሻው ውሃ የሚባል ስለማይኖር ትጠማል። አሁን ለምን አምስት ጊዜ ከሊቶስትራስ ከቀራኔው እንደወደቀ ይገባል? ለምን የአሌክሳንድሮስና የሩፎስ አባት ሊያግዘው ቀሪናዊ ስሙ እንደተመደበ ይገባል? ለምን ተጠማሁ እንዳልና ሲሰጡት ደግሞ መጠጣት አንድ ጠጥቶ እንደተወ ይገባል። ገባህ አይደለም? ስለዚህ እነኚህ ሁሉ ድምር ውጤቶች አሉት። የሚገርመህ ስቅለቱ ራሱ ዝም ብሎ ፒክቸሩን ስናየው መንጠልጠል መሰቀል ብቻ አይደለም። አሁን አንተ ፈታ ብለህ ማስወጣት ካለበት አየር ታስወጣለ፣ ማስገባ ካለበት ታስገባለ። ስትሰቀል በዛ ፖዚሽን ላይ ስትሆን ኢንሄልድ ፖዚሽን ላይ ኢንሄልድ ስቴት ላይ ነው የምትሆነው። እዚህ ዳያፍራ የሚባል እና የዚህ የደረት መስሎች ጫና ላይ ስለሚሄዱ ኢንሄልድ ማለት ብለህ ነው የምትቀረው። ማስወጣታችን ለማስወጣት አጌንስት ችንካሩ ፕሬስ ማድረግ አለብህ። አስበው እንግዲህ እዚህ ጋር አጥንትህን እየቀረደደው ነው እያንዳንዱ ትንፋሽ፣ እያንዳንዱ የምታስገባው የምታስወጣው አጌንስትም አትችልም። ጌታ ያን ሁሉ ህማማት ተቀብሎ ሃይፖቮሊሚክ ሾክ ውስጥ ገብቶ አስበው እንደገና መተንፈስ አለበት። ሳትችል ስትቀር ካርቦን ዳይኦክሳይዱ አሎጥ አሲድ እዚህ ጋር የሚጠራቀመው ካርቦን ዳይኦክሳይድ ወደ ካርቦኒክ አሲድ ይለወጣል። አሲዲቲ ብለድን አሲዲቲ ይጨምረዋል። ያ የብለድ አሲዲቲ ሲጨምር በጣም የተዘበራረቀ የልብ ምት ነው ያኔ እየሞትኩ እንደሆነ ይታወቃል። በአባ ማሀፅን ነፍሴ ውስተዴ ከ ያለው ያኔ ነው ይላሉ ክሊኒሺያኖቹ። ነፍሴን በእጃደራ ሰጣለሁ ያለው ያኔ ነው። ይሄ ሁሉ ነገር ደግሞ ሀርት ፌለርም ያመጣል ያመጣላ። ኢሬጉላር ቢቲንግ፣ የልብ በከፍተኛ ፍጥነት መምታት ካፖቮሊሚክ ሾክ ጋር የተያዘ ሀርት ፌል እንድታደረግ ያደረጋሉ። ስለዚህ እሱ ደግሞ የልብንና የሳንባን ንጣፍ በውሃ እንዲሞላ ያደረጋል። የፕሪኮርዲያ ዲፊዥን እና ፕሉራሊ ፊዥን የምንለውን ያኔ ለንጊኖስ ሲወጋው ደም እና ውሃ እንዴት እንደወጣ የቋጠረው ውሃና የልቡ ደም በቃ ይሄን ሁሉ ነው የምትፈልገው። የአዳም ዘር ሁሉ ሰነፈና ሰነፈና የሰማይ ቤቱን የሰማይ ቤቱን ረሳና ተዋትርሳ ተዋት ዘንጋ ተዋት ዘንጋ ተሰርቶልሃል፣ ተሰርቶልሃል የሳት አለንጋ፣ ያን የሳት አለንጋ የሳት ባህር፣ የሳት ባህር እንዴትስ ብዬ እንደምን ሶኜ ልሻገረው? ተሻገሩታሉን በሰሩት ምግባር፣ እኔ አንቺ ባሪያ እንደምልውን ምዬ ማርያም ምን ሆናለች ምን ሆናለች? ታለቅ ሳለች ምን ብታለቅስ ብታነባ ብታነባ አስረው ገረፉት አስረው ገረፉት እንደ ሌባ ዓርብ ሊሰቀል አሙስን አሙስን እናቱን እናትዬ እናትዬ ተሰናበታት ተሰናበታት እናቱን እናትዬ እናትዬ እናትዬ ቆይታዬኛለች ቆይታዬኛለች ተሰቅዬ ይሁዳን

ብዬ በሰው ፊት የምክድ ለጠላት ንስቼ አሳልፌ እምሰጥ